ለኔም ደሞዝ ይጨመርልኝ የፌዴሬ ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች እያነሱ ካለው ጥያቄ ጋር በተያያዘ አስተያየታቸውን ሰጡ። አጫጭሩ መረጃዎችን ለማግኘት ላይክ እና ሰብስክራይብ ማድረግ እንዳይረሱ እስከ መጨረሻው ድረስ አብራችሁን ሁኑ። ሐኪሞች፣ አስተማሪዎች፣ ወታደሮች እንዲሁም ሚኒስቴሮች ሁላችንም የደሞዝ ጥያቄ አለብን። በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ያሉት ጠቅላይ ሚኒስትሩ አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሰው ጥያቄ ህጋዊ ነው ይሄ ምንም ጥያቄ የለውም፣ ብለዋል። ማስተዋል ያስፈልጋል፣ ሰክነን ማሰብ ያስፈልጋል ያሉት ጠቅላይ ሚኒስትሩ ይህንን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች እንዳሉ ታይተዋል። ይህንንም ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይህንን ለመገንዘብ ብዙ አስረጃ ያስፈልጋትም ሲሉም ተደምጠዋል። እንዲሁም በጩኸት ብቻ የሚመለስ አይደለም። ሰክነን ማሰብ አለብን። ብንጮህና ብናበላሽ እናጠፋዋለን እንጂ ና አለማውም የጀመርናትንም ጭላንጭል እናወድማታለን እንጂ ውጤት አናመጣም ሲሉም አክለዋል። በባለፈው ሳምንት ሐኪሞች ባለሙያዎች ከስራቸው አኳያ የሚከፈላቸው እጅግ አነስተኛ በመሆኑ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ ራስንም ለመቀየር ቤት ኪራይቱም ለምሮር እንዳልቻሉ ሲገልጹ ነበር። ውድ ተመልካቾቻችን ላይክ፣ ሰብስክራይብ ማድረግ እንዳይረሱ